ለመግደልኩ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግና መሆን ይጠይቃል። ወይኔ እርግብ፣ ጭራሽ ብለሽ ብለሽ እዚህ በቆምኩበት አበሽቂኝ። ጀምር ታሪኬን ዘርፈሻል፣ ግን ያልገባሽ ነገር ስሜቴን መዝረፍ አትችይም። ቁጭ በይ እሱ ጋር ዛሬም እንደ ድሮው አስቴርዬ ታምራለች አይደል? ሰላምዬ አያትሽን እንዴት ነው የምታናግራቸው? የእኔ ልዕልት እስኪ ጋር ቁጭ በይ ቁጭ በይ። እስኪ ደህና ነሽ የእኔ ልዕልት? አድርገሽልኝ እንደ እንዴት ነሽ አያቴ? የእኔ ልጅ እኔ ጋር አዎ፣ አንቺን እኮ በጣም ነው ውድድ ማድረግሽ። ደግሞ እኮ እኔ በጣም ወድድ ነው እኮ የማደርግሽ እና አንቺ በቃ ሥራሽ መዝናኛ አደረግሽው አይደለም። እንደ ምነው ውድዬ? ስራ የምትመጩ፣ በቃ ሲመችሽ ሲመችሽ ሆነ አይደለ? አረ እንደዛ አይደለም። አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ አይበር? አረትዬ፣ እንደዛ አይባልም። ለምንድን ነው የማይባለው? አባቴ ታማሚ እንደሆነ እያወቁ ዶክተር፣ ደውሎ ሊያናግረኝ እንደሚፈልግ ነግሮኛል። ማንን? እርሷን? አዎ፣ ስለ አባትሽ ጉዳይ ሊያናግረኝ እንደሚፈልግ ነግሮኛል። ምን? እንዴት ምንድን ነው የሚያደናብርሽ? ትታደናበርኩኝ እንዴ? ትመስላለች። ይቅርታ ይቅርታ፣ ትበይኝ ይቅርታ ያሸክምሽ ምን ምን ሆነሻል ባዩሽ? መቼ መጣ? መምጣቴን አላወኩም ለማለት ማለት ነው። እ አረ ያልሰማው ምን ሆነሽ ነው? ግን በጣም ተደናግጠሻል እኮ በቃ እንደውም ምን ሆነሻል ባዩሽ? ምንን የመጣሽ ደርሰሽ ለመመለስ ነው እንዴ? እኔ እንጃ ለምን ነበር የመጣሁት። እስቲ ነይ ተረጋግተን ገብተን እንነጋገር። አይ ልሂድ፣ ግድ የለሽም ባዩሽ። ተረጋግተን እናውራ። ልቀቀኝ ልሂድ። ብሄን ነው የሚሻለው። እዚህ ድረስ መጥተሽ በደንብ ሳናውራ እንዴት ነው የምትሄጂው? መስፍን፣ በሩ ልቀቅልኝ። ምንድን ነው ያልሽው? በሩ ልቀቅልኝ አልኳል። እንዴ ሰማ እርግጠኛ ነኝ እህቴ ምንም አትሆንም በቅርቡ ትድናለች አገር ልንገራችሁ የእኔ አለም እናንተ ናችሁ አይደለም አንድ ሀና አለምን ሁሉ ልሰዋላችሁ ይችላሉ? አንቺ ያልገባሽ ይሄ ነው። ሀና ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር አሳጣ ገባ ለመግባት አይደለም። እና ፊት ለፊት ስታማኝ ዝም ማለት ነበረብኝ። የፈለገችውን ብትርሻ አንቺ ምን ጨነቀሽ? አክስቴ፣ ምን እያልሽ ነው? ብናገር ምንድነው ችግሩ? ይሁን ልሽርክም፣ መጀመሪያ የምርመራ ውጤት ይለቅ። ኮ በኔጣ ሰላም ሆነች። ምናሴ ከአንች በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስ? ለምንድን ነው ወጣትነትን የምታስታውሽ? ለምንድን ነው ልናገርች ስላፊ የሚያያዝብኝ? ማብቂያ የሌለው ጦርነት። ወይ ገለ ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሳንተሽኛ ላይደል እሺ። ለአባትሽ የሕክምና ጉዳይ ነው። ወይኔ ጉዴ እህትዬ ጨርቋን ጥላበደች በለኛ። ወይኔ አምላኬ ምን አይነት ጣጣ ውስጥ ነው የገባሁት? እኛ ለምን እንደፈለከኝ? ሀና ጠዋት እያናገርኩሽ ስለዘጋሽኝ ቀን ሙሉ ደብሩኝ ነው ያልኩት። ለምን እንዲህ እየነገርኩሽ ለምን እንደዘጋሽኝ ስላላወቅኩ ነዋ። ምን ሆነዋል? ምናሴ ለሰላምታ እኮ መልስ ሰጥቼ ነበር። ሀና ይኸው ነገር እየድበክሽኝ እንደሆነ አውቅያለኝ። እኔ ምን ልደብቅሽ እችላለሁ? ውሻሽት አያስፈልግም ያስፈልግም፣ ይልቅ ሳላቅ ያስቀየምኩሽ ነገር ካለ ንገሪኝ። አንተማ እንዴት ልታስቀይመኝ ትችላለህ? በጣም አልነበሩም። እትዬ እኔ ምን አደረግኩኝና? ብቻ እሱን ተይው ሀኒዬ። አንቺ ግን በጣም የበሰልሽ ልጅ ነሽ፣ ሰው ሳይነግርሽ የሰውን ጭንቅላት የምትረጂ ለሁሉ ነገር መፍትሄ ያለሽ በጣም ነው የማመሰግነው። ሀና፣ አንቺ ወደ ቤት ስለመጣሽ አመሰግንሻለሁ። አታውቂኝም? እንደ ደህና ነሽ አይደል? እኔ ደህና ነኝ። እንዴት ነሽ አንዬ? እግዚአብሔር ይመስገን። አንዬ፣ ምን ሆነሽ ነው ትናንት የቀረሽው? አይ ምንም ከአባዬ ጋር የሆነ ቦታ ሂደን ነበር መጨረሻም እንግዲህ የወይዘሮ ሜላት እናት እንዲሁም ደግሞ የሃና የምናሴ እንዲሁም የሰላም አያት የኔ ልጄ እስከዛሬ ዛሬ ስንፈልጋት የነበረችው ሃና ነች እርግብ አይደለችም በማለት እንግዲህ በሙሉ ማንነት ሙልት አርጋ ስትናገር እያየናት ነው። ምክንያቱም የሃና ስነ ምግባርና ስርዓቷ ሁሉ ነገሯ የልጅነቷን ነገር ሲያስታውሳት ነበረ። እጇን ስታስጣጥባት እንዲሁም ምግብ ስታቀርብላት ያላት ነገሮች በሙሉ ከድሮዋ ከሀሴት ጋር ይመሳሰላል። ለምንድን ነው ወይዘሮ ሜላት አሁን ላይ ወደ ራስሽ የማታየው? ሁሉን ነገር ቸኩለሽ አትወስኝ እባክሽ ልጄ አስታዊ በማለት እንግዲህ እናት ወይዘሮ ሜላትን ታናግራታለች ወይዘሮ ሜላትም አሁን ላይ በፍጹም ልሰማ አልችልም ከኔ ጋር አሁን እየመጣሹ ስለ ሀና ለማብራት ነው ወይ ሀና ቤቴን ብጥብጥ አድርጓለች ስለ ሷ ማውራት አልፈልግም አጭበርባሪ ሌባ ነች በማለት እንግዲህ ስለ ሀና ስትናገር ሰምተናታል ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ ተጠቅሞላችሁ በሰላማቸው ይብዛልኝ። ኖላዊ ተከታታይ ድራማ በክፍል እንግዲህ አርባ ሰባት ላይ እውነቱ ይወጣል ውጤቱ እናያለን ብለን ሁላችንም በጉጉት ስንጠብቅ ነበር፣ ግን ደግሞ ውጤቱ አልታወቀም። ምክንያቱም አሁን ላይ የወይዘሮ ሜላት እናት እንግዲህ ልክ እንደ መስፍኔ ከች ብለዋል። ሳፕራይዝ አድርጋታለች። ልጇንም ለምን አልነገርሽኝም? ሰሞኑን ምን ሆኗችሁ ነው? መስፍኔም ስመጣ እንደዚህ ሳይናገር ነው የመጠው። እማዬ እንዴት አንጅ ሳትነግሪኝ እንዲሁ ዝም ብለሽ ትመጫለሽ? በማለት የልጃችን መን ማምጣት በመስማቴ እጅግ በጣም ደስ ብሎኝ እሷን ላይ ነው የመጣሁት። ናፍቃችሁኛል ደግሞ ሳፕራይዝ ላድርጋችሁ ብዬ ነው በማለት እንግዲህ የወይዘሮ ሚላት እናት እንዲሁም የሀና አያት ተከስታለች። ልክ እንደመጣች እንግዲህ ሰላምዬና እንዲሁም ደግሞ አያቷ ነበር ሳሎን ተቀምጠው የነበሩት። ልክ ቺ አያቴን ተተዋወቂያት በማለት እንግዲህ ያው ሀናም ዝቅ ብላ ጉልበት በመሳም ደናነውት ወይ በማለት እንግዲህ ሰላም ብላል። ያለች እጅግ በጣም መልካምና ተተና የተሞላች ልጅ ነሽ። እኔ በጣም ደስ ብሎኛል አንቺ በመንጣትሽ። ሐሴትዬ እንዴት ነሽልኝ? ወዝሽ ምንም አልተቀየረም። ያሳደጉሽ ቤተሰቦችሽ በጣም ጥሩ አድርገው ነው ያሳደጉሽ ማለት ነው። ስርዓትሽ፣ ሁሉ ነገርሽ እጅግ በጣም አልተቀየረም በማለት እንግዲህ ሀና ምንም ነገር ሳታወራ ያው የወይዘሮ ሜላት እናት ሁሉ ነገሯን እንግዲህ እሷ ሀሴት እንደሆነች እና የመጣችው እሷ እንደሆነች በሙሉ ማንነት ስትናገር ነበር። እጅግ በጣም ናፍቀሽኛል እባክሽን፣ ቀፊ ልጄ እያሉ እንግዲህ አያት ደጋግመው የልጃቸው ልጅ ሲስሙ ነበረ። ከዚህ በፊትም እንግዲህ ስታደርግላቸው የነበረውን ነገር ሲያስታወሱ እጅግ በጣም ደስ ብሏቸዋል። ግን ደግሞ ወደ ሰላም ክላስ ሲገቡ እንግዲህ እርግብ ቁጭ ብላ ነበረ። ካልጋው ላይ ቁጭ ብላ የሰራተኛ የተባለችው እና ልታጭበረብረው የሞከረችው ልጅን ያታለለቻት ይችነች ነች ወይ በማለት እንግዲህ ስለ እርግብ ሲያወሩ ነበር። አይ እማዬ፣ ተሳስተሽ ነው እሱ አደለችም የቅድማነች ሰራተኛ እንጂ እሷ አይደለችም። በማለት እንግዲህ ሰላም ለማግባባት ሞክራለች። ግን ሮ ሜላት እናትም ትንሽ ግራ ተጋብቷል። ምክንያቱም እርግብም ልጅ ነኝ ትላለች፣ ሀናም እዚህ ጋ ልጅ ነኝ ትላለች። ቆይ ማንኛችሁ ናችሁ ትክክል ለምን አትናገሩም? በማለት እንግዲህ ለሀና ስትነግራት መጨረሻ እኔም ልጅ ነኝ ይላለው፣ እሷም እንደዚው ልጅ ነኝ ብላ ነው የገባችሁ። እሷ ግን ማስረጃ አላት፣ እኔ ግን ምንም አይነት ነገር የለም በማለት ስትናገር ዋናው የእናት ሆድ ብቻ ነው በማለት ስትናገር ነበር። የእናት ሆድ እንኳን እኔን ተቀባይነት አላደረገኝም በማለት ሀና የራሷን ሀሳብ ስትናገር ነበረ። ወይዘሮ ሜላት አሁን ላይ ወደ ራሷ እንድትመለስና ነገሮቹን ረጋ ብላ እንድታስብ እንዲሁም እንዳቸኩል እንግዲህ እናቷ ስትመክራት ነበር። ግን ደግሞ ስለ ሀና ምንም አይነት ነገር መስማት አልፈለገችም ምክንያቱም ከ16 ዓመት በፊት ስታለቅስ የነበረች እናት አሁን ላይ ልጇን አግኝታ በሆነ ምክንያት ልጄን አጣለሁ የሚል ፍራቻ ስላላት ነው። አሁን ላይ ዶክተሩ ደውሎላት ነበር ለወይዘሮ ሜላት። ስለዚህ በሀና አባት በኩል ማውራት የምንችለው ነገር አለ እና ወዳጅም ቤት እንድትመጪ ባክሽን ብሎ ጠይቋት ነበረ። ግን ደግሞ በአጋጣሚ እናቷ ስለመጣች እንግዲህ ቀርታለይ። ስለዚህ ውጤቱም አልታወቀም። እንዲሁም ደግሞ ስለ ሀና አባት ሕክምና መጨመር እንግዲህ ሊያናግራ ስለፈለገ ነው። እኔን ከምታናግረኝ ግን ራሷ ሀና አለች አደለ ወይ ለምን አታናግራትን ብላ መልሳለት ነበር። ግን ደግሞ ዶክተሩ አይ እሷንም አናግራት አለው። ግን ደግሞ ሞር አንቺን ባናግርሽ ደስ ይለኛል በማለት እሺ በቃ ነገሮችን አመቻቸ እመጣለሁ በማለት መልሳለታለች። አሁን ላይ ሀና በእርግጠኝነት ሕክምናው ራሱ ወይዘሮ ባዩሽ እንግዲህ ብትቀይረውም በእርግጠኝነት በብዙዎች ተቀባይነት አግኝታለች፣ በመልካምነቱ። በዚያ ላይ ደግሞ አቮካዶ እንግዲህ ድሮም ጀምራ እንደማትወድ እንግዲህ አቀናል። በሱም እንግዲህ አያት ሊሞክሩ ይችላሉ፣ ምክንያቱም በልጅነቷ ሀሴት አቮካዶ አትፈልግም። ለሰላም አቮካዶ ስትገዛ እንዲሁም ደግሞ ለሀሴት ሙዝ እየገዛች ነበር አያታቸው የምታመጣላቸው። ስለዚህ በዚያ ነገር የምትፈትናቸው ይመስለኛል። እውነተው ወደፊት ይታወቃል ቃል ማለት ነው። ውድ የቻና ላይ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።